ክቡራን ክቡራንና ክቡራት የቻናላችን ቤተሰቦች እንደምን ቆያችሁ? ከተቀሰቀሰ ሶስተኛ ቀናትን ባስቆጠረው የእስራኤልና ኢራን ግጭት በተመለከተ በሰዓቱ የተሰሙትን የጥቃት ዜናዎች ወደ እናንተ ይዘን ቀርበናል። እስከ ፍጻሜው እንድትከታተሉን በአክብሮት እንጠይቃለን። መረጃዎች ለሌሎች እንዲደርሱ በማጋራት ቻናላችንን ሰብስክራይብ በማድረግም ቤተሰብ እንዲሆኑ ግብዣችን ነው። እስራኤል ሌሊቱን ከባድ ጊዜ አሳለፈች። ይኸውም ኢራን እንደዛተችው የእስራኤልን ከተሞች በሚሳይልና በድሮን ስትደበድብ እንዳደረች የመገናኛ ብዙሃን እየዘገቡ ይገኛሉ። ኢራን ማጥቃት በጀመረችበት በዚህ በሁለተኛ ቀን በርካታ ሚሳይሎችን እንደተኮሰችና ከፍተኛው ውድመት እንዳደረሰች ተገልጿል። በእስራኤል በኩል 14 የሚሆኑ ሰላማዊ ሰዎች እንደ እንደተገደሉና በመቶዎች የሚቆጠሩ ደግሞ እንደቆሰሉ እየተገለጸ ነው። በዚሁ ኢራን ራስን መከላከል ባለችው ዘመቻ በመቶ የሚቆጠሩ ሚሳኤሎችንና ድሮኖችን እንዳስወነጨፈችም ተነግሯል። እስራኤልም በወሰደችው የአየር ጥቃት በኢራን የኃይል ማሰራጫዎችንና ከኒኩሌር ጋር የተያያዙ ጣቢያዎችን መደብደቧን ስትገልጽ፣ በዚህም ከ78 በላይ የሚሆኑ ሰላማዊ ሰዎች የጥቃቱ ሰለባ ሳይሆኑ እንዳልቀረ የሚገልጹ ወገኖች አሉ። ይህ ቀናትን ያስቆጠረው ከፍተኛ ጥቃት በዓለማችን የነዳጅ ገበያ ላይም አሉታዊ ሚና ማሳረፉ ከፍተኛ ስጋትን ፈጥሯል። የኢራን ሚዲያዎች እንደዘገቡት ከሆነ አሊ ሻማካኒ እየተባሉት ከፍተኛ መሪና የአያቶላህ ካማኒ አማካሪ እስራኤል ባለፉት ቀናቶች ያደረገችውን ጥቃት ተከትሎ ቆስለው በሆስፒታል የነበሩ ቢሆንም ሕይወታቸውን ማለፉ እየተነገረ ነው። አንዳንድ የደህንነት ምንጮች ግጭቱ ተጠናክሮ ሊቀጥልና የእስራኤልም ከበባድ እርምጃዎች በኢራን የኒውክሌር ማበልጸጊያዎች ላይ ልትወስድ ትችላለች ሲሉ ግምታቸውን እየተናገሩ ነው። የኢራን አብዮታዊ ዘብም እስራኤል በሌሎች ተጨማሪ ባለስልጣናቶች ላይ ጥቃት ካደረሰች አጸፋዬ ከሚታሰበው በላይ ይሆናል ስትል አስፈራርታለች። ዓለም አቀፉ ማህበረሰብም ጉዳዩን በከፍተኛ ትኩረት እየተከታተለው ሲሆን የተባበሩት መንግስታት ድርጅትም አስቸኳይ ንግግር እንዲደረግ በመጠየቅ ላይ ይገኛል። አሜሪካም የባህር ኃይሏን ወደ ባህረ ሰላጤው አካባቢ ያስጠጋች ሲሆን ከኢራን ጋር ስታደርግ የነበረውን የኒውክሌር የጦር መሳሪያ ድርድርም መቋረጡን እየገለጸች ነው። እንደ ሂዝቦላህ እና ሁቲ ያሉ ድርጅቶች የኢራንን መልሶ ማጥቃት የሚደግፉ መሆናቸውን ከመግለጽ አልፈው በእስራኤል ላይም ጥቃት እንደሚያደርሱ እየገለጹ ነው። በሁለቱም ወገኖች በኩል የሚደረገው ጥቃት ዛሬም ተጠናክሮ እንደሚቀጥል እየተገለጸ ሲሆን እስራኤል ከኢራን በተጨማሪ ኢራን በምትደግፋቸው እንደ ሂዝቦላህ የሁቱ አማጽያንና የኢራቅ ታጣቂዎች ባሉ አካላት ጥቃት ሊደርስባት እንደሚችል ትልቅ ግምት ተሰጥቷል። በእስራኤል በኩል ሕዝቡ ወደ መጠለያዎች እንዲገባ የጉዞ ክልከላና የአየር በረራ እገዳ እንዲደረግ መልእክት የተላለፈ ሲሆን የሳይበር ጥቃቶችም ሊደርሱ እንደሚችሉ እየተጠቆመ ነው። ውድ የቻናላችን ቤተሰቦች፣ መረጃዎች ቶሎ ቶሎ እንዲደርሷችሁ ቻናላችንን ሰብስክራይብ ያድርጉ። የደወል ምልክቷን ተጭነው ደግሞ ለማዳመጥ ቀዳሚ ይሁኑ። ቸር ይግጠመን።